ሰላም! እንዴት ናቸው የዛጎል ቤተሰብ? ከብዙ መጥፋት በኋላ የችን ጠቃሚ የሆነች ቪዲዮ ይዤላችሁ ብቅ ብያለሁ። ሰንስክሪን ወይንም ደግሞ የፊት ቆዳን ከፀሐይ ጨረር መከላከያ የምንጠቀመው ስንቶቻችን ነን? በተለይም ለሴት ልጅ ቆዳ ምን ያህል አስፈላጊ እንደሆነ የምናውቅ ስንቶቻችን ነን? በተለያየ ምክንያት ከቤት ወደ ውጭ በምንወጣበት ሰዓት ፊታችን ለከባድ ፀሐይ ተጋላጭ እንዳይሆን የፀሐይ መከላከያ ማድረግ ወይንም ደግሞ ሰንስክሪን መጠቀም ቀድመን ቆዳችን እንዳይጎዳ ያለ እድሜ እንዳይሸበሸብ ጥቋቁር ነጠብጣብ እንዲሁም ማዲያት እንዳያወጣና እንዳይበልዝ ለማድረግ ይጠቅማል። በዚህ በቪዲዮ ላይ የምትመለከቱት ዶክተር ራሼል ቫይታሚን ሲ ሰንስክሪን ሲሆን የሚዘጋጀው ተፈጥሮ ቆዳን ለመንከባከብ ተመራጭ ከሆነው እና ከፍተኛ ቫይታሚን ሲ ይዘት ካለው ከብርቱካን ነው። ብርቱካን በውስጡ ያለው ቫይታሚን ሲ የቆዳን ከለር ከጥቁረትና ከጉዳት ጠብቆ ጥርት እንዲል ለማድረግ የሚረዳ ሲሆን በተጨማሪም የልጅነት ወዝና ቆዳን ጠብቆ ለማቆየት እና ቆዳን ከመሸብሸብ ለመከላከል ጥሩ የሚባል መፍትሄ ነው። በዚኛው ቪዲዮ መርጬ የማወራላችሁ ስለዚህ ሰንስክሪን ነው። ቆዳችንን ከሚጎዱ ነገሮች አንዱ ለፀሐይ ጨረር መጋለጥ ነው። ቅድም እንዳልኩት ወጣ በምንልበት ሰዓት ሰንስክሪን መጠቀምን ጉዳት በመከላከል የቆዳ ጤንነትን ይጠብቃል። የዚህ ሰንስክሪን ዋና ጥቅሙ ነው የሚባል ቆዳም በፀሐይ ምክንያት ከሚፈጠር መበለዝ ወይንም ደግሞ ከመጥቁር መከላከልና ፈረንጆች አንቲኤጂንግ እንደሚሉት በውስጡ ባለው ቫይታሚን ሲ አማካኝነት ቆዳ እንዳይሸበሸብ ጠብቆ ማቆየት ነው። ሌላው ልል የምፈልገው ነገር ሰንስክሪን ለመጠቀም በምንመርጥበት ወቅት ለእኛ ሀገር አየር ተስማሚ የሆነው ኤስፒኤፍ የትኛው ነው የሚለው ማወቅ አለብን። ይህ ሰንስክሪን በቪዲዮው ላይ እንደምትመለከቱት ኤስፒኤፍ 50 ፕላስ ፕላስ ነው የሚለው። ይህ ማለት በፀሐይ ጨረር ምክንያት በቆዳችን ላይ የሚደርሰውን ጉዳት ምን ያህል እንደሚከላከል መለኪያ ፐርሰንቴጁ ነው። ሀምሳና ከዚያ በታች ማለትም እስከ ሰላሳ የሆኑትን ክሬሞች ወይንም ደግሞ ሰንስክሪ ለእኛ ሀገር ተመራጭ ናቸው። በነገራችን ላይ ከሰላሳ በታች የሆኑትም መጠቀም የለብንም። በጣም ቀዝቃዛና ብዙም የፀሐይ ብርሃን ለሌላቸው አካባቢዎች የሚያገለግሉ ናቸው። ደግሞም ስልሳና ከዛ በላይ የሆኑት በጣም ሞቃታማና ንዳዳር ላላቸው ልክ እንደ ዱባይ ወይም በረሃማ ለሆኑ ቦታዎች ነው መጠቀም ያለብን። በእኛ ሀገር ከሀምሳ በላይ ቁጥር ያለውን ሰንስክሪን ከሆነ የምንጠቀመው የፊታችን ቆዳ በተወሰነ መልኩም ቢሆን የሚያስፈልገውን የፀሐይ ብርሃን እንዳያገኝ ሙሉ እየዘጋ ነው። በመሆኑ ሌላ ጉዳት ሊኖረው እንደሚችል ባለሙያዎች ይናገራሉ። እና ሌላው በጣም ላወራ የምፈልገው ነገር እነዚህ ምርቶች በምንገዛበት ወቅት ያልተከፈቱና እሽጋቸው ምንም ያልተነካ መሆኑን እርግጠኛ መሆን አለብን። በዚህ በቪዲዮ ላይ እንደምትመለከቱት ሰንስክሪኑ የታሸገበት ካርቶን ስስ በሆነ ላስቲክ ተጠርዟል። ወይንም ደግሞ ፓክ ሆኗል ታሽጓል። ይህንን ለመክፈት አስቸጋሪ በመሆኑ ለመጠቀም ከመወሰናችን በፊት እንዳይከፈት ያደርገዋል። በምንገዛበት ወቅትም ይህንን ማየት ይኖርብናል። ምክንያቱም ከዚህ ቪዲዮ ላይ እንደምትመለከቱት ምርቱ ከተከፈተ የሚያገለግለው ለአስራ ሁለት ወር ብቻ ወይንም ደግሞ ለአንድ አመት ብቻ እንደሆነ ይናገራል። ለሙከራ ሚሆን ለማሳየት ከተከፈተ ለተጠቃሚው ጥሩ አይሆንም፣ ቀን ይቆጥራል ማለት ነው። ነገር ግን እሽጉ እንዳለ ቼክ አድርገን ገዝተን እራሳችንን ከፍተን መጠቀም ያለብን። ብዙውን ጊዜ እንዲህ አይነት ምርቶች ይህንን አስተውለን ስለማንገዛ ተገቢውን ጥቅም ልናገኝባቸው አንችልም ወይንም ደግሞ በተቃራኒም ጉዳት ቆዳችን ላይ ሊያደርሱብን ይችላሉ። ስለዚህ ቼክ አድርገን ተጠንቅቀን ነው መግዛት ያለብን። ቅድም እንዳልኳችሁ ይህ ክሬም ለእኛ ሀገር ተስማሚ ናቸው ከሚባሉ ክሬሞች አንዱ ነው። ይህንን ክሬም ይዘን በጣም ሞቃታማ አካባቢ የምንሄድ ከሆነ በቀን ለሁለት ወይም ለሶስት ጊዜ መቀባት ይኖርብናል። በእኛ ሀገር አየር ግን በጋ በሚባለው ወቅት እንኳን አንዴ ብንቀባው በቂ የሚባል ነው። ሌላው ሰንስክሪን ስንጠቀም ክሬሙን መቀባት ያለብን ቀጥታ በጣታችን በመቆንጠር ፊታችን ላይ እንዲውል ማድረግ ነው ያለብን። አንዳንድ ጊዜ እጃችንን ተለቅልቀን ከዛም ፊታችንን እንቀቧለን። ያ ክሬሙ ቀጥታ ፊታችን ላይ እንዳይውል ወይንም ደግሞ በክሬሙ ውስጥ ያለው እርጥበትና ጥቅም ፊታችን ቀጥታ ፊታችንን እንዳያገኘው ከዛ ይልቅ የእጃችን ቆዳ ላይ እንዲቀር ያደርገዋል። ይህ ጥቅሙን ሊቀንሰው ስለሚችል ደግሞ ብክነት ስለሚሆን በጣታችን ላይ እያደረግን ቀጥታ ፊታችንን ነው መቀባት ያለብን። ፊታችንን ዞትር በምንታጠበት ፎም ወይንም በልማድ የፊት ሳሙናና ቀዝቃዛዋ ታጥበን ፊታችን ከደረቀ በኋላ ቀድም እንዳልኩት መቀባት ይኖርብናል። በነገራችን ላይ ስለፊት መታጠቢያ ሳሙናም የተወሰነ ስለ ዶክተር ራሼል የፊት መታጠቢያ ሳሙና በሚቀጥለው ቪዲዮ የተወሰነ ማውራላችሁ ነገር ይኖረኛል። ምክንያቱም ጥቅሙን ስላየሁት ማለት ነው። በጣም ምርጥ ሆኖ ነው ያገኘሁት። ለፊት ቆዳ ተስማሚና ምርጥ ሆኖ ስላገኘሁት በሌላ ቪዲዮ ስለ ዶክተር ራሼል የፊት መታጠቢያ ፎም ነው ማወራላችሁ። እንግዲህ ይህንን ካወራሁላችሁ ይህንን ሰንስክሪን በመጠቀም ፊታችንን ከጉዳትና ከመሸብሸብ፣ ከጥቋቁር ነጠብጣብ፣ ከማዲያት ማጽዳት ወይንም ደግሞ ማሳመር እንችላለን። እንድትጠቀሙት አበረታታችኋለሁ። አብራችሁ የዛጎል ቤተሰብ ቪዲዮ ላይክና ሼር በማድረግ ለሌሎችም እንዲደርስ ያድርጉልኝ። ከልብ ነው የማመሰግነው። አብ